ዩክሬን ጦርነቱ ከጀመረ ወዲህ ከፍተኛ የተባለ የድሮን ጥቃት በሞስኮ ላይ ፈጽማለች። ቢያንስ ሶስት ሰዎች ሞተው 17 ተጎድተዋል። ያም ሆኖ በርካታ የሞስኮ ነዋሪዎች ጦርነቱን ለመርሳት እየሞከሩ ነው። ሌሎች በርካታዎች ደግሞ በክሬምሊን እና በአዲሱ የአሜሪካ አስተዳደር መካከል የሚደረገው ድርድር በቅርቡ ሰላምን ያመጣል የሚል ተስፋ አላቸው። ሩሲያውያን ይህን እንደ ድል ይቆጥሩታል። ግባቸውም ሩሲያ በኃይል የተቆጣጠራቻቸውን ስፍራዎች ለሚያካትት ድንበር ዓለም አቀፍ እውቅናን ማግኘት እንደሆነ ባለሥልጣናት በመናገር ላይ ናቸው። አሌክዛንደር ክራሚያሬንኮ የቀድሞው የሩሲያ አምባሳደር ናቸው። በእኛና በኪቭ መካከል ስምምነት ሊኖር እንደሚችል ግልጽ ነው አዲሱን የሩሲያ ድንበር እንዲሁም ከሶቪየት ሕብረት በፊት የነበረውን የዩክሬን ድንበር ሕጋዊ የሚያደርግ የሰላም ስምምነት መሆን አለበት። በሞስኮ የሚገኙ በርካቶች ጦርነቱ ከመጠናቀቁ በፊትም አዲሱ የጂኦፖለቲካ ሁኔታን በደስታ ተቀብለዋል። የቭጌኒ ፊዮዶሮቭ በሩሲያ ምክር ቤት ዱማ የገዢው ፓርቲ አባል ናቸው። This is a real victory. You can open ይህ እውነተኛ ድል ነው። ሻምፓኝ መክፈት ትችላለህ። ደግሞም መሸነፍ የለብንም። ሩሲያ ጥቃቷን መቀጠል አለባት፣ ምክንያቱም የአሜሪካን ፍላጎት ያስቆመ የለም። አዎ፣ ፈርተውናል። ነገር ግን ዓለምን የመቆጣጠር ሀሳባቸውን አልተውም። ከሶስት ዓመታት ጦርነት በኋላ 95,000 ሩሲያውያን ሕይወታቸውን እንዳጡ ገለልተኛ ነው የሚባለውና ሚዲያ ዞን የተሰኘው ብዙሐን መገናኛ አስታውቋል። ይህም ሆኖ ግን ክሬምሊን በጦርነቱ ቀጥላለች። ሕይወታቸውን ካጡ የወታደር ሚስቶች እና እናቶች ጋር ውይይት ያደረጉት የሩሲያው ፕሬዚደንት ቭላዲሚር ፑቲን በድርድሩ አሳልፈው የሚሰጡት ነገር እንደሌለ አስታውቀዋል። ስ ር አርሰስ ርን ያንን አናደርግም። ለእኛ የሚስማማና ለሀገራችን ሰላም የሚያመጣ ዓለምን መፍጠር የእኛ ምርጫ መሆን አለበት። የፑቲን ነቃፊዎች ያሉት እና የሚናገሩት ውጭ ሀገር ሆኖ ነው። እነርሱ እንደሚሉት ክሬምሊን በድርድሩ አሳልፋ የሚሰጣቸው ነገሮች ይኖራሉ። ድንበርን በተመለከተ ግን ለጥያቄም የማይነሳ ጉዳይ ነው። አንቶን ባርባሽን ሪድል የተሰኘው የሩሲያ ትንተና ቡድን መሪ ናቸው። ከጦርነቱ በኋላ ዩክሬን የጸጥታ መዋቅሯን እንዴት ታዋቅራለች በሚለውና በሌሎችም ጉዳዮች ላይ የሰጥቶ መቀበል ድርድር ሊኖር ይችላል። አዲስ የሚዋቀረውን የዩክሬን ጸጥታ መዋቅር በተመለከተ ሞስኮ ተሳታፊ መሆን ትሻለች። ዩክሬን ምን ማድረግና አለማድረግ እንደምትችል መቆጣጠር ትሻለች። የአሜሪካና የዩክሬን የድርድር ቡድኖች ሳዑዲ አረቢያ ላይ ንግግር ማድረጋቸውን ተከትሎ የሩሲያ ባለስልጣናት ከአሜሪካ ባለስልጣናት ጋር ለስብሰባ መቀመጡን በጉጉት እየጠበቁ ነው። ስብሰባው ይደረግ እንደው እስካሁን የታወቀ ነገር የለም።